ምጥ ሲመጣብሽ መጮህ ግዴታ አይደለም። ልትወልጂ የመጨረሻ ሳምንት ላይ ደርሰሻል። በምጥ ነው ልትወልጂ አሰብሽው። ስለዚህ ዛሬ ከአንቺ ጋር ነው የምናወራው። አባቶችንም ስለሚመለከት አብራችሁ ብታይ ደስ ይለኛል። ናርዶስ ይልማ ሀምሌት ነኝ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደረጉ ጋብዛለሁ። ብዙዎቻችን የመጀመሪያ እናት ስንሆን ምጥ ማለት በጣም የሚጮህበት አይደል፣ በጣም ስቃይ የበዛበት እንደሆነ ነው የምንረዳው። ልክ ነው፣ መውለድ በጣም አድካሚ ነገር አለው ህመም አለው እሱን እጋራለሁ። ግን ደግሞ ይሄ ነገር እንደማይቀር ካወቅን ይሄን ህመም የምንቀንስበትን መንገድ ደግሞ ማመቻቸት መፈለግ አለብን። ስለዚህ ይሄ እንዴት እንደሚሆን ደግሞ እናን ያለፍኩበትን ተሞክሮ ደግሞ ከጠቀምሽ ትንሽ ላካፍልሽ። የመጨረሻ ሳምንት እንደመሆንሽ በየትኛውም ቀን ምጥ ሊያጋጥምሽ ይችላል። መጀመሪያ ጊዜ መመክርሽና ለኔ የጠቀመኝ የህክምና ባለሙያዎችን ማማከር ነው። በዙሪያሽ የሚነግሩሽና ሲመጣ የሚያሳውቁሽ ሰዎች ካሉ ጥሩ ግን ምጥ ሲጀምር እንዴት እንደሆነ በየትን ደቂቃ ቁርጠት ሲሆን ትክክለኛ ምጥ እንደሆነ፣ አትፍሪ፣ ደጋግማችሁ ጠይቁ። አባትም ጠይቅ፣ እናትም ጠይቂ። የህክምና ባለሙያ አይደለሁም፣ አንዲት በምጥ የወለደች እናት ነኝ። የመጀመሪያ ልጄን በምጥ ስወልድ ከመውለዴ በፊት የተለያዩ ሶሻል ሚዲያዎች ላይ የገባው ምጥን ሊያቀሉ የሚችሉ ነገሮችን ከታተል ፈልግ ነበረ። ምክንያቱም ስለምጥመሰማው ነገር በጣም የተጋነነ እና በጣም አስፈሪ ነው። ያ ስሜት እንደምትጋረኝ ሆነ ያለሽበት ሁኔታ ላይ እረዳለሁ። ምጥን እያቀለልኩት አይደለም። መውለድን ደግሞ በጣም ቀላል ነው እያልኩኝ አይደለም። ግን ወደ ምጥ መጠጋት ማለት ልጅን ወደ ማቀፍ መጠጋት ነው ብዬ አምናለሁ፣ ደግሞም ልክ ነው። ስለዚህ ያቺን ሂደት አልፎ ልጅን ማቀፍ በሁሉ ምናት የሚያጓጓ ጉዳይ ነው። አሁን ልጅሽን ልታቅፊ ተቃርበሻል፣ የምጥ ሰዓትች ላይ ደርሰሻል። ምጥ መጀመሩን የምታውቂበት አንዱ መንገድ የተወሰነ ያህል ቁርጠት ይኖረዋል። በየአስር ደቂቃው ሊሆን ይችላል እያለፈ እያለፈ የሚመጣ ቁርጠት ልክ ያቆርጣት እየደጋገመ በየአስር ደቂቃ ሰዓት ይሽና ያቆርጣት እየደጋገመ እየመጣ ከሆነ የምጥ ስሜት ሊሆን ይችላል። ስለዚህ ማድረግ ያለብሽ ቀጥታ ቤት ውስጥ ምጥ ልትጨርሺ ልቆይ ሳቲ ወደ ሕክምና ተቋም ይችል በተለይ የመጀመሪያ ልጅሽን ልትወልጂ እየተዘጋጀች ከሆነ ምጥ ሲመጣብሽ መጮህ ግዴታ አይደለም። እርግጥ ነው እንዳለንበት የጤና ሁኔታ፣ እንደምንወልድበት እድሜ፣ ሕመም እንደ መቋቋም አቅማችን የተለያየ ስሜት ልናሳይ እንችላለን። ሁሉም ወላጅ በምጥ ሲወልድ ተመሳሳይ ሂደት ይሂድ አይባልም። ይሄ ቪዲዮ በጣም እንደሚጠቅማችሁ ተስፋ አደርጋለሁ። ቻናሉን ደግሞ ሰብስክራይብ ካላደረጋችሁ፣ ናርዶስ ይልማ ሀምሌት ነኝ ይህን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። ወደ ህክምና ተቋም ሄድሻል። ስለዚህ ምጥሽ አላቆመን በየተወሰነ ደቂቃው እየተመላለሰ ነው አይደል? በጣም ህመም አለው። መ ትፈልግያለሽ። ግን በትጵ ይመክርሻለሁ። እርግጥ ነው መውለድን በምጥ መውለድን በጣም እያቃለልኩት አይደለም። ግን በምጥ መውለድሽ ካልቀረ፣ በዚህ ሂደት ውስጥ ማለፍሽ ካልቀረ፣ ህመሙን የሚያቀልልሽ አንቺ በቀላሉ እንድትገላገይ የሚያደርግሽን ነገር መፈለግ አለብሽ። ከጮሽ ግን ኃይለኛ ድካም አለው፣ ማዞር አለው አይደል? ስለዚህ የምትወልጂበትን ጊዜ ያራዘምሽ፣ አንቺም እየተዳከምሽ ትሄጃለሽ። ከዛ ይልቅ ስታምጪ እረፍት አለው፣ የተወሰነ ቁርጠት አለው፣ ያምሻል። ከዛ ደግሞ መልሶ ይሄዳል። ልክ ሲያምሽ ህመምሽን ደብቂ እያልኩሽ አይደለም፣ የተሰማሽን የህመምሽን ስሜት የሚገልጽ ነገር ማድረግ ትችላለሽ። ልክ ደግሞ እረፍት ሲኖረው ሰውነትሽን አዳምጪ። ሰውነሽንት ባዳ ቁጥር እየተረጋጋሽ ሆድሽ ውስጥ የሚደረገውን ነገር እየሄደ ያለው እየሆነ ያለውን ነገር ትረጃዋለሽ። የምትጮይ ከሆነ ግን ሰውነትሽ ምን እየተሰማው እንደሆነ ህመምሽን፣ ሁኔታውን ምንም ልትረጃች፣ ምክንያቱም እየጮሽ ነው። ከምትጮይ ይልቅ ተስፋ ማድረግ መጸለይ፣ ምክንያቱም ልጅሽን ልትቀበይ ትንሽ እርቀት ሊቀርሽ፣ የምጡን ሂደት ካለፍሽ ቀጥሎ የሚሆኑ ልጅ ማቀፍ ነው ደስ የሚል በረከት። ስለዚህ በጣም የምትጮይበትን ሰዓት ብትጸልይበት ሰውነትሽን ብታዳምጪ ብትረጋጊ፣ እየሆነ ያለውን ነገር ለመረዳት ተሞክራለሽ። የህመሙ ሰዓት ህመሙን አስተናግጅ ደብቂ። ምጡ ደግሞ ጋብ ሲልልሽና ትንሽ ቀነስ ሲልልሽ የህክምናሽ ሁኔታ የሚፈቅድልሽ ከሆነ ደግሞ ከምተኝ ይልቅ ብትንቀሳቀሺ፣ አብረው ከሚያግዙ ሰዎች ጋር ወክ ማድረግ። በህክምና ባለሙያዎች እንዳትንቀሳቀሺ ካልተባልሽ በቀር ወክ ብታረጊ እንቅስቃሴ ብታረጊ የህመም መጠኑን ይቀንሳል፣ የምጥ መጠንሽን ያፋጥናል፣ ቶሎ እንድትወልጅ ያግዝሻል። ወደ ሁለተኛው ደግሞ ሌላ ደግሞ ምጥን ማቅለያ ዘዴ ደግሞ እንሂድ። ቁርጠቱ የሚያስቸግርሽ ከሆነ ህመሙን መቻል ካቃትሽና በጣም የሰቃይሽ እያጨናነቀሽ ከሆነ ይሄን ነገር ተጠቀሚ። የሙቅ ውሃ መያዣ ዕቃ ነው፣ የትም ቦታ ታገኛለሽ፣ በጣም በርካሽ፣ በቀላል ዋጋ ነው የሚገኘው። በዚህ ውስጥ ሙቅ ውሃ ታደርጊና ወይ ሆድሽ አካባቢ፣ ወይ ደግሞ ወገብሽ ላይ ማድረግ። ይሄ ምን መሰለሽ፣ ሰውነትሽ እንዲዝናናና ሙቀት ሲያገኝ የህመም ስሜቱ እንዲቀንስ ሰውነትሽ ደግሞ ትንሽ ቀለል እንዲለው ያግዝሻል። እኔ ስጠቀሙ ያገዘኝ ነው። ይህን ስትጠቀሚ እንዳለሽበት የጤና ሁኔታ እንደ ሰውነትሽ ይወሰናል፣ ግን ለእኔ ያገዘኝ ነው። እስቲ ሞክር። ይህን ሁሉ ሄድሽ፣ ከዛ መጨረሻ ላይ ደረሽ፣ ለመውለድ ተቃረብሽ። ስለዚህ ወደ መውለጃ ክፍል መግባት አለብሽ። ከማማጫ ክፍል ተነሰሽ ወደ መውለጃ ክፍል። እዚህ ላይ የህክምና ባለሙያዎችን እገዛ ብትጠይቂ በተለይ የመጀመሪያ ወላጅ ከሆንሽ ብዙ ነገር ያግዝሻል። ተባባሪ ሁኚ መወለጃ ክፍል ውስጥ ሰዎች የሕክምና ባለሙያዎች በደንብ እንዲያግዙሽ አንቺ ደግሞ እነሱ ማገዝ አለብሽ። መጨረሻ ላይ ንሽን ታቅፊ ነው ዋና ውጤ ይፈርለ። ስለዚህ የሚሉሽ ነገር እነሱ ከልምድም ከእውቀትም እየወለዱም ይሆናሉ። ደግሞ በእውቀትም ደግሞ በደንብ አግዙኝ ብለን አይደለ የምንሄደው። ስለዚህ በደንብ እንዲያግዙሽ ተባባሪ ሁኝ። ይሄ በጣም ብዙ ነገር ያቀላል። መወለጃ ክፍል ውስጥ ብዙ ነገር የሚያቀለው ከሕክምና ባለሙያዎች ጋር በጣም ተባባሪ ሁኝ፣ የሚሉሽን ስሚያቸው። ምክንያቱም መጨረሻ ላይ አንቺ ልጅ እንድታቅፊ ነው የሚያደርጉሽ፣ ከእግዚአብሔር ቀጥሎ። ይሄ እኔ ያለፍኩበት የምጥ ሂደት ነው። እናንተን ምን ያለ ጠቀማችሁ ደግሞ ከወለዳችሁ በኋላ እናወራለን። እርግጠኛ ነኝ ወደ ሆስፒታል ሲሄዱ የምትይዙትን ነገሮች አዘጋጅታችኋል። ድንገት ካላዘጋጃችሁ ግን ምን ምን መደረግ እንዳለበት ቀድሜ ነገራችሁና አሁን አስቀምጡት። ምክንያቱም ምጥሽ በመጣ ጊዜ እቃ ለመሰብሰብ ይዘሽ የምትሄዱን ነገር ለማዘጋጀት ጊዜ ስለማይሰጠሽ ቀድመሽ አዘጋጅተሽ ሻንጣ ውስጥ ይቀመጣል። እሱን ይዞ ወደ ሆስፒታል መሄድ ነው። አንድም ልጅ ውለጂ ሁለትም ልጅ ይወለድ ሁልጊዜ የምጥ አዲስ ነው የሚባለው ልክ ነው እስካሁን ያወሯችሁ እኔ ያለፍኩበትን የእናትነት ሂደት ነው እናትነት በምጥም ይሁን በሲኤስም ይሁን በየትኛውን መንገድ ትልቅ ሀላፊነት ትልቅ በረከት ነው አባትነትም ጭምር አንድ ነገር ግን ብትይዙልኝ እፈልጋለሁ በየትኛውን መንገድ ልጅ ይወለድ የህክምና ባለሙያዎቹ እውቀት አይደለም የእኛ እውቀት አይደለም ልንወልድ የሄድበት ጥበብ አይደለም ልጅ የፈጣሪ ስጦታ ብቻ